ኦ ብሩኬ፣ አንተ ጉደኛ። ለማንኛውም ብሩክ እንግዲህ ሀይሚን ትናንት ለምን ጎረስ ብሎ ማለት ነው። እኔ አቶ በሬው እያለ ነበር፣ ነገር ግን የእሱ ደግሞ ሌላ ጉድ፣ ሰርጉ ላይ የሰማሁት ሌላ ጉድ። ወይ ብሩኬ፣ እንደዛ አይነት ሰው ነው ለካ። እኔ በጣም ነው የገረመኝ ይህን ነገር ስሰማ። ግን ማለት ነው ጋይስ፣ ወይ ቡራ፣ ወይ ቡራ። እንደው ሰው እኮ እናንተ እንደሚያወራው እና እላይ እንደሚታየው አይደለም። በጣም የሚገርሙ ነገር ነው የሰሞት ስለ ብሩኬ ማለት ነው ሀይሚን እንደዛ ሩዋንዳ ሩዋንዳ እያደረገ ለምን ጎረስ ብሎ የሱን ጉድ ብቻ ልንገራችሁ። ፈጣሪ ሆይ ትግስቱን ስጠኝ። እኔ ከቡራ እንደዛ አይነት ነገር በጭራሽ አልጠብቅም። እኔ እንደዛ አይነ ሰው በጭራሽ አይመስለኝም ነበር። በጣም ነው የሚገርመው። ሰው ግን ማለት ነው ላዩና ውስጡ በጣም የተለያየ ነው። ሁሉም ሰው ላይ እንደምናየው አይደለም። በሌላ በኩል ደግሞ ሀይሚን እንግዲህ ስለ አንቺ አያገባኝም ከዚህ በኋላ ምንም ነገር ባደርግ አያገባሽም ብሏታል። ዛሬ ያው እንግዲህ ብሩኬ ሀይሚን ለማቃጠል ሌላ ሴት ጋ ይመጣል ማለት ነው። ከዛ በፊት ግን ስለ ብሩኬ ሰርጉ ላይ እየሰማሽው ነገር ምንድን ነው? ሀይሚን እንደዚህ ተቆጣት ብለሽ ለምን እንደዚህ ታያለሽ? የእሷም ኮ ጥፋት ነው ልትሉ ትችላላችሁ። ያ ጥፋት ነው ግን የብሩኬ ደግሞ የበለጠና የባሰ ነገር ነው። እረጉድ እረጉድ እረሰው ግን ምን አይነት ፍጡር ነው እናንተ። ለማንኛውም ማለት ነው ብሩክ እንደዛ አይነት ሰው በጭራሽ አይመስለኝም ነበር። ነገር ግን ምንድነው ካላችሁኝ፣ ተረጋጓ ተረጋጉ እንዴ፣ ምንድነው የምትቸኩሉት? አትቸኩሉ፣ የረጋ ቅቤ ወተት ይወጣዋል። እስ ያቤ ተረታሽ ሙተሻል። የረጋ ወተት ቅቤ ይወጣዋል ነው የሚባለው። አዎ እና የኔ ማሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ የእግዚአብሔር ይመስገን። እናንተ እንዴት ናችሁ? አለሁ አለውኔ። በጣም ደህና ነኝ የእግዚአብሔር ይመስገን። እንግዲህ በአዲስ ቪዲዮ ከች ብዬላቸዋለሁ። ሀይሚና ቡራ ወይኔ ብሩኬ ግን ትናንትና፣ በስመ አብ እናንተ! ሲናደድ ግን እንዴት ነው ፊቱ? እሳት ቀጥል ንድድ ነው ያደረገችው ሀይሚ ማለት ነው። በጣም ነው የተናደደው። ይሄ ማለት ብሩኬ ከሀይሚ የሌለ ፎንቅ አለበት። ኧረ በስመ አብ! ፊቱ እኮ ብታዩት እሳት እሳት እሳት ነው የሆነው። እና ፍራንክ እኔ አይደለም ብዬ ነው ማስበው። ምክንያቱም ፊቱ በጣም ያስታውቅበታል። በጣም ነው የተናደደው ምናምን እና ከዛ በፊት ግን የቡራን ጉድ ልንገራችሁ። ብቻ አይብሩኬ እኔ እንደዛ አትመስለኝም ነበር። በስማ አሙልድ እናንተ ጭፈራ እንደዚህ ይችላል እንደ ቡራ! እኔ እኮ እንደዚ አይነት ጎበዝ አይመስልኝ። ኧረ በስማ ያበደ ጨፋሪ አይደል እንዴ? እኔ እኮ ቡራ የሚችል አይመስል አንድም ቀን ሲጨፍራ ይችው አላውቅም። ቪዲዮ ሲሰራም ዝም ብሎ ራፕ ነገር ምናምን እንደዚህ እንደዚህ ነው የሚለው ትናንት ወንድሙ ሰርግ ላይ አስነከው በጉራጊኛ። ኦ ማይ ጋድ! ምን ጠብቀሽ ነበር እያንዳንድሽ ስለ ብሩኬ መጥፎ ነገር እንዳወራ? አይ ይዚ አምራች ይቅር እና የብሩኬ እኔ ብሩኬ እንደዚህ ጨፋሪ አይመስለኝም ነበር። እረ በስማ እናንተ ረጋ ያለ ጨፈራ ማችል እኮ ነው፣ ያበደ ጨፋሪ አንተ። እንዴ! ምን አለ ቡራዬ፣ ምን አለ ቲክቶክ ላይ እንዲ ጨፈር ጨፈር ብታረግ እንዴ? ይሄን ያክል ተሰጥሮ እያለ ነው እንዴ? አንተ ዝም ብለህ እንደዚህ እንደ ንፋስ እንደሚያወዛወዘው ዛፍ እየተወዛወስክ የቲክቶክ ቪዲዮ ምትሰራ እንዴ? እንደው ያበደ ጨፋሪ እኮ ነው ቡራ። እናንተ ለካ! ኦ ማይ ጋድነስ። በነገራችን ላይ ብዙ የጭፈራ ምንድን ነው የዳንስ ቤቶች ስላሉ እዛው ሰልጥሮ ሊሆን ይችላል ግን ረች ሎታ ረች አላየሁም፣ እንዳንተ የሚጨፍር በእውነት። ሀይሚን ለምን አላሳያችሁንም? ለምንድን ነው ከሀይሚ ጋር አልጨፈረው? እውነት እኮ ነው። ከሀይሚ ጋር ቢሆን የጭፈራ እንዴት አባቱ ለዛው እንደሚያምር ያው ያምራል እዚህ ጋር ነገር ግን ከሀይሚ ጋር ቢሆን የበለጠ በጣም ቆንጆ ይሆን ነበርና ዞሮ ዞሮ ግን ቡራ እንደዚህ ጨፋሪ አይመስለኝም ነበረ። ከዛ ውጭ ግን ሀይሚዬ ያደረገችው ነገር ጥፋት ነው እያላችሁ ብዙዎቻችሁ። አዎ ጥፋትም ነው፣ ጥፋትም አይደለም። ምክንያቱም ሰርግ ቦታ ከሆነ የሱ ቤተሰቦች ስለሆኑ እንደዛ አይነት ነገር የሚያስብ ይኖራል ብላ ታስብ። ብሯን ደግሞ ያናድደዋል ብላ ታስብ። ስለጎረሰች የወንድምየው ሚስት ደግሞ ቡራ ሊያጎርሳ ሲል አልጎርስም አላለችም። መሰገጥ ምን ነው አንቺ እና ወንታ ዋርሳሽኮ ዞሮ ዞሮ ዞሮ ሀይሚ ያው ቤተሰባዊ ነገር ነው ብላ። እሱ ግን ያናደደው ሙድ ስለያዙበት ነው። በስልክ ኢሞጂ እያደረጋችሁ ሙድ እያያዛችሁ ብኝ ነበረ። ሲቀጥል ደግሞ አንደኛ ነገር ሀይሚ መልሷ በጣም ያናዱታል። እኔ ላይ ምን አፈጠጥ አላለችም። እንደ ቼክ እያረገች ነዋ። እየተከታተለሽ ከማን ጋር ናት እንዴት ናት እያለ ነዋ። ቼክ እያረገሽ ሰርግ ላይ ሆኖ ልቡ እኳን ችጋ ነው። አንዱ እንዳይጠልፍብኝ እንዳይወስድብኝ የሆነ ነገር አይ ይጎበዝ፣ ባል ግን እንደዛ አይነት ባል ይስጣችሁ በእውነት፣ የሚጠብቃችሁ ሌላ ሰው እንዳይወስድበት የሚንከባከብ አው እንዲኮራ አድብቶ እያያት እንግዲህ ያ ነገር ያናደደውና ሀይሚ መጉረሷ ምናምን ሳይሆን አሁን ድርቅ ማለቷ ነው። በቃ ድርቅ ደረቅ፣ ዝም በይ ዝም በለሽ። ከዚህ በኋላ እንደዚህ አይነት ጥፋት እንዳታጠፊ ገባሻ? ቡራ በጣም ስለሚወድሽ ነው የሚቀናው። ሲቀጥል ደግሞ ብሩኬን ቢሆን እንደዛ ሲያደርጉ እንደዚህ አታድርጉ ማለት ይችላል። ረፌ ጣርቶ የሆነ ቦታ አምጥቶ፣ ረፌ ይሄ ሰው ማነው አላውቀው ምናምን ማለት ይችላል፣ እዛው ሰርጉ ቦታ። እሱ ግን እሳት ጎርሶ እሳት ለብሶ ያን ያከል ሲጋጋጡ ከዋሉ በኋላ መጨረሻ ላይ ነው ደውሎ እንግዲህ በስልክ ያወራት ቢሆንም፣ ግን አሁንም መበሻሸቅ ከጀመራችሁ ነገሮች ይበላሹባቸዋል። ሀይሚ እንደዛ አደረገች ብለህ ብሩኬ ሀይሚን ለማብሸቅ ሌላ ሴት ጋር ከመጣህ ነገሮች መስቀልቀላቸው ነው የሚወጣ። እርግጠኛ ኔ ደግሞ ይመጣል። ምክንያቱም ብሩኬን የምንም ነገር ባደርግ እንዳትጠይቅኝ ያላት ነበረ። እና አንተ እኔ እሷ እንደዚህ ያደረገች ብለ አንተም ከሌላ ሴት ጋር ልትመጣ ነው ወይ ያለችው ነበር። ቡራችን ነገር ሳያስባት አይቀርምና ዞሮ ዞሮ ስራ ስራ ነው። ነገር ግን እንደዚህ ከባድ ነገር ማውጣት ጥሩ አይደለም። ባለፈውም ፋሲል ያወጣው ነገር ብሩኬ ሀይሚን እንዳያምናት አድርጎታል። በቃ የሀይሚ የፋሲል ያመጣው ጣጣ ተጽዕኖ አሳድሮባቸዋል። በቃ ብሩኬ ሀይሚን አሁን ላይ እየተጠራጠራት ነው። በቃ ያምናት ምናምን ምናምን በቃ እንደዚህ አይነት ነገሮች እየተፈጠሩባቸው ብሩኬ ነው። አሁንም ቢሆን ይቅርታ አድርገ መቀጠል አለብህ እንጂ በዚህ እንደዚህ ተናደህ ምናምን በእርግጥ እውነት ነው። እንደዚህ እንደዚህ እየተባለ ሌላ ነገር ሊፈጠር ይችላል። ምክንያቱም ባለፈው ከፋሲል ጋር የተፈጠረው ከባድ ነገር ስለነበረ ፋሲል ትቶ ቅርታ ባይጠይቅ ኑሮ ብሩኬ ጋር ይጋደሉ ነበር። ሁለቱም እልህ ቢይዛቸው ከባድ ጸብ ነው የሚፈጠረው እና እንደዚ አይነት ነገር እንዲፈጠርበት አይፈልግም። ሼሚዞ ምናምን የሚባል ነገር የለም። ሀይሚዬ እየጎረስኩለት ሼሚዞ ነው ስላጎረሰኝ በርግጥ ሰው ምግብ ይዞ ጉረሽ ሲላችሁ እምቢ ለማለት በጣም ከባድ ነው። በተለይ ታዋቂ ስትሆኑ ንቃይ ነው ወይ ምናምን አንድዚ አይነት ነገር ይመጣባቸዋል። ና ያው ሁሉንም ሰው ማክበር ስለምትፈልግ ምናልባት ጎርሳ ሊሆን ይችላል። ግን ቡራን ያናደደው መጉረሷ ብቻ አይመስለኝም። ምጉር ብቻ አይመስለኝም። አብሮ ሲጫወቱ፣ ሲጋጋጡ፣ ሲላላጡ ያየ ይመስለኛል። እንግዲህ እንደዚህ ተናዶ ይቻላል። አቀብ አረ፣ በስማ ፊቱ በጣም ነው የተቃጠለው። በቃ ጨጓራው ነው ቀጥል ያረገችው ሀይሚዬ ማለት ነው እንዴ! እሱ እንደዚህ ቆንጆ እየጨፈረ ያለ ሙዲን ከናት ሸውሏል። እንደዚህ እየጨፈረ ቆይቶ ቀና ሲል ሀይሚዬ እዛ ሰውዬ ጋ እየተጎራረሰች። ኦ ማይ ጋድ! ኦ ማይ ጋድ! ዳንጀሬስ ይሄ ነገር በጣም ከባድ ነው። ለማንኛውም ቡራዬ አው ተረጋጋ፣ አትናደድ። እንዴ እንደዚህ ቅናት እንዴ እንዴ እንዴ አታብዘዋ። በትንሹ ሲሆን ጥሩ ነው፣ ደስ ይላል። በጣም ከበዛ ደሞ ቅናት መለያየትን ያመጣል። በትንሹ ግን መቅናት አለብህ፣ ምክንያቱም ሚስት ባል በሚስቱ ካልቀና አይወዳትም አይ ወዳትም ማለት ነው እና ለማንኛውም ቡራዬ ጭፈራ ግን በጣም ወድጅላለሁ። እንደ እንደዚህ ጨፋሪ መሆን ግን መቻወኩ ግን ከሀይሚ ጋር ቢሆን አሪፍ ነበረ። የእውነትም ተኮራርፈዋል ማለት ነው። ብቻው ነው እንግዲህ ሲጨፍር የነበረው። ሀይሚ ብትጨመርበት ደግሞ ላላ ላላ ላላ። ለማንኛውም የመቻቸ። ሰርጉ ደግሞ በጣም ነበር የሚያምረው። የምር በጣም ደስ ይላል። በቃ ሁሉም ሰው ነጭ በነጭ ሆኖ ቲውበሮች ቲውበሮች እየጨፈሩ ካባ ምናምን አልብሰው። እንዴ፣ ለምን ነው ቬሎ ያለበሱት? ኦ የፎቶ ፕሮግራም ላይ መሰለኝ። ቬሎ ግን አለበሱም። ሌሽ ለምን? ለማንኛውም ይመቻችሁ። በጣም ደስ ይላል ጭፈራችሁ ግን